እንደዚህ አይነት ጊዜ ያጋጥሟቸው ያውቃል። አንዳንድ ጊዜ የሆነ ነገር በጣም ስሜታዊ የሆናቸው ተወስኑና እና በዛ ሰዓት ሎጂካል ወይ ደግሞ ራሽናል የሆናቸው ወይ አመዛዝናቸው የወሰናቸው ይመስላቸዋል፣ ግን ካለፋችሁ በኋላ ስሜታዊ እንደሆናቸው አስባችሁ እንዲህ ባላረኩ ብላችሁ ተሰስታችሁ የምታውቋቸው ውሳኔዎች አሉ። ጸሐፊ ምን ይላል? እንደዚህ አይነት ከባድ የሆኑ ስሜታዊ ውሳኔዎች እንድትወስኑ የሚያደርጋቸው አሜጋላ የምትባል ክፍል እንዳለች ይናገራል። አሜጋላ ማለት ብታዩት ብይ ነው የምታክለው አንድ ነገር ስታዩ ያ ሀሳብ አንዳንድ ጊዜ ምን ይሆናል? ቀጥታ ወደ ኒዮኮርቴክስ ሄደው ያ ነገር ተብላልተው ከዛ ስሜት ጋር ሄደው ወደ ተግባርም ይሁን ወደ ንግግርም ከመቀየ አንዳንዴ ድንገት የያዛችሁ የሀሳብ ዘላ ድንገት ወደዚህኛው ክፍል ትገባል፣ ኢሞሽናሊ ሪያክት እንድታረጉ ያደረጋቸው። እንትና ማስማርት እንላለን ወይ እንትና ብልህ ነው ስንል ብዙ ጊዜ የምናመዛዘናቸው ወይ ደግሞ የምናያቸው ነገሮች የተወሰኑ ነገሮች ናቸው። ለምሳሌ አንድ ሰው የማመዛዘን አቅሙ ምን ያለው፣ አንድ ሰው የማስተዋል አቅሙ ምን አይለው፣ ወይ ደግሞ አንድ ሰው የማስታወስ አቅሙ ምን አይለው። ብዙ ነገሮች ኖሩ ይችላሉ፣ ግን ብዙ ጊዜ ሚዛን የሚደፉት እነዚህ ናቸው። እነዚህ ነገሮች በሌላ ቋንቋ ኢንቴሊጀንስ ኮሽንት እንላለን ወይ ደግሞ አይኪው እንላቸዋለን። ግን ይህ ጸሐፊ ምን ይላል? አስተውላችሁ ከሆነ በእንደዚህ አይነት ነገሮች አሁን ባልኳችሁና ከነዚህ ጋር በሚገናኙ ነገሮች ላይ ጎበዝ የሆኑ ሰዎች የግል ሕይወታቸውን ሄዳችሁ የስራ ሕይወታቸውን ሄዳችሁ የማህበራዊ ሕይወታቸውን ሄዳችሁ ምን ማለት ነው፣ ወይ ፐርሰናል ላይፍ፣ ፕሮፌሽናል ላይፍ እና ሶሻል ላይፋቸውን ሄዳችሁ እውነት ነው። እነዚህ ሰዎች ጥሩ የማመዛዘን አቅም አላቸው፣ ግን ደግሞ ያመዛዘኑትን አይምሯቸው ውስጥ ያሰቡትን ሀሳብ አስረዱ ብትሏቸው ኮሚኒኬሽን ስኪል የላቸውም እንዴት መናገር ነው የሚችሉ ያ ያስተውላሉ። የሰውን ስሜት የመረዳት አቅም እንደሌላቸው ታያላችሁ። ጥሩ የማስታወስ አቅም አላቸው፣ ግን ይሄ ጥሩ የማስታወስ አቅማቸው ስሜታቸውን እንዲቆጣጠሩ እንደማይረዳቸው ሰላም እንዴት ናችሁ? ውድ የቡክ ቶክ ዊዝ ፊራ ቤተሰቦች ፊራ ነኝ። ይህ ደግሞ ሳምንታዊ የመጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶች ዳሰሳ እናደርጋለን። ዛሬም እንደተለመደው አዲስ ሀሳብ የሚያነሳ መጽሐፍ ይዤላችሁ መጥቻለሁ። መጽሐፍ እንደምትወዱት አልጠራጠርም። አብራችን ቆዩ። ለዛሬ ፕሮግራም እንድናየው የመረጥኩት መጽሐፍ በዳንኤል ጎልማን የተጻፈውን ኢሞሽናል ኢንቴሊጀንስ የሚለውን መጽሐፍ ነው። እንግዲህ ይህ መጽሐፍ የምታውቁ ሰዎች ካላችሁ በተለይ ስሜት ላይ ሞሽን የሚባለው ነገር ላይ ትኩረት የሚያደርግ መጽሐፍ ነው። እና እንደው የመጽሐፉን ሀሳብ ጠቅልል አድርጌ በአንድ ቃል ብገልጸው ሰዎች ስለ ስሜት ያለንን አመለካከት እንድንቀይር የተጻፈ መጽሐፍ ነው። ምክንያቱም ብዙ ጊዜ ሰዎች ስማርት የሚሏቸው ሰዎች ብዙ ጊዜ ስማርት በአማርኛ ሆ ስማርት እንትና ማ ስማርት ነው እንላለን፣ ወይ እንትና ብልህ ነው ስንል ብዙ ጊዜ የምናመዛዘናቸው ወይ ደግሞ የምናያቸው ነገሮች የተወሰኑ ነገሮች ናቸው። ለምሳሌ አንድ ሰው የማመዛዘን አቅሙ ምን ያህል ነው? አንድ ሰው የማስተዋል አቅሙ ምን አይለው? ወይም ደግሞ አንድ ሰው የማስታወስ አቅሙ ምን አይለው ብዙ ነገሮች ሊሆኑ ይችላሉ፣ ግን ብዙ ጊዜ ሚዛን የሚደፉት እነዚህ ናቸው። ምን ያህል ቶሎ ይረዳል? አንድ ሰው ቶሎ ኢንፎርሜሽን ቶሎ የመያዝ አቅሙ ምን ያህል ነው? አንድ ነገር አይቶ ምን ያህል የማመዛዘን አቅም አለው? ካልሆነ ደግሞ አንድ የሆነ ነገር የማስታወስ አቅሙ ምን ያህል ነው? ይሄንን ነው የምትፈትኑት። እነዚህ ነገሮች በሌላ ቋንቋ ኢንቴሊጀንስ ኮሽንት እንለ ወይ ደግሞ አይኪው እንላቸዋለን። ብዙ ጊዜ አንድ ሰው ስማርት ነው ብልህ ነው አይደለም የሚለውን ስናይ እነዚህን አይተን ነው ምንወስነው። ግን ይህ ጸሐፊ ምን ይላል? አስተውላችሁ ከሆነ በእንደዚህ አይነት ነገሮች አሁን ባልኳችሁና ከነዚህ ጋር በሚገናኙ ነገሮች ላይ ጎበዝ የሆኑ ሰዎች የግል ህይወታቸውን ሄዳችሁ፣ የስራ ህይወታቸውን ሄዳችሁ፣ የማህበራዊ ህይወታቸውን ሄዳችሁ ማለት ነው ወይ ፐርሰናል ላይፍ፣ ፕሮፌሽናል ላይፍ እና ሶሻል ላይፋቸውን ሄዳችሁ በጣም የወረደ ህይወት እንዳላቸው ታያላችሁ። የግል ህይወታቸውን ስራቸውን ሄዳችሁ አብዛኛውን ጊዜ ፕሮዳክቲቭ የምትሏቸው ሰዎች አሉ። እውነት ነው። ወጣ ያለ ማንነት አላቸው። ጥሩ አይኪው ያላቸው ሰዎች ከሰው ጋር ቶሎ ኮሚኒኬት የማድረግ ከሰው ጋር እንዴት ነው የመዋሃድ ማንነት ባህሪ ባይኖራቸው የሆነ የሆነ ነገር ላይ ጥሩ ናቸው ግን የምትኖሩት ከሰው ጋር ስኬታችሁ የሚለካው ሰዎች ላይ ምን ያህል ተጽዕኖ አምጥታችኋል፣ ዙሪያችሁ ላሉ ሰዎች ምን ያህል ሆናቸዋል። ብዙ ጊዜ ስኬት የሚባለውን ነገር የምንለካው በዛ ነ እንደ በገንዘብ በምን ብቻ የሚለካው እና እነዚህ ሰዎች ጥሩ አይኪው አላቸው፣ ጥሩ የመረዳት አቅም አላቸው፣ ከሰው ጋር ግን ባላቸው ነገር ደካማ እንደሆኑ ታያላችሁ። እንደውም ትንሽ ለየት አድርጎ በምን አይነት መንገድ ይገልጿል። እውነት ነው እነዚህ ሰዎች ጥሩ የማመዛዘን አቅም አላቸው፣ ግን ደግሞ ያመዛዘዱትን አይምሯቸው ውስጥ ያሰቡትን ሀሳብ አስረዱ ብትሏቸው ኮሚኒኬሽን ስኪል የላቸው፣ እንዴት መናገር ነው የሚችሉ አቅም ጥሩ ያስተውላሉ፣ ነገራቸው ቶሎ የመረዳት አቅም አላቸው። ግን የሰውን ስሜት የመረዳት አቅም እንደሌላቸው ታያላችሁ። ሰው ሲደብረው ሰው ሲከፋው፣ ፊት አይተው የሰውን ስሜት ማንበብ እንደማይችሉት ታያላችሁ። ጥሩ የማስታወስ አቅም አላቸው። ግን ይሄ ጥሩ የማስታወስ አቅማቸው ስሜታቸውን እንዲቆጣጠሩ እንደማይረዳቸው ታያላችሁ። እነዚህ ሰዎች ምንም ያህል ጥሩ አይኪ ቢነራቸው ኢኪዩ የላቸው ይለዋል በሱ አገላለጽ፣ ኢሞሽናል ኮሸንት ብለን ልንገልጸው እንችላለን። ግን ብዙዎች ኢሞሽናል ኢንቴሊጀንስ ብሎ የሚገዙ ሰው ርዕሱ የተወሰደው ከዛ ነው። ስለዚህ የመጽሐፉን ሀሳብ ለመረዳት አሁን ስለ ስሜት ያለን ሀሳብ ለመቀየር እንዳልኳችሁ አይ ኪዩ ብቻውን በቂ አይደለም። የሚሞላው አንድ ሰው ብልህ ነው ስማርት ነው የምንለው በአይ ኪዩ ብቻ ሳይሆን ኢ ኪዩ ሲኖር ነው፣ ወይ ደግሞ ኢሞሽናል ኢንቴሊጀንስ ሲኖር ነው ይላል ጸሐፊው። እና ይህንን ሀሳባችንን ለመቀየር መጽሐፉን እንግዲህ በተለያየ ቦታ ከፋፍለውታል። እንግዲህ እኔ በደንብ እንድትረዱት በአራት ቦታ ከፍዬ ላሳያችሁ። የመጀመሪያውን እኔ ስሜት ምንድን ነው ብዬ ከፍየዋል፣ ወይ ደግሞ ኢሞሽን ምንድን ነው። መጽሐፉ እንግዲህ እዚህ ጋ ስደርሱ በጣም ዲቴል የሆነ ባዮሎጂ እያወራ እንደው ምን አይነት መጽሐፍ ነው የከፈትኩት እስክትሉ ድረስ በጣም ዲቴል ነገሮችን ጠልቆ እያወራ ያስረዳልና፣ ስሜት ምንድን ነው እንግዲህ። ይህን ሀሳብ በብዙ መንገድ በተለያየ መጽሐፍ አስረድቻለሁ፣ ግን ነካ አድርጎ ማለፉ አስፈላጊ ስለሆነ ልናገር። ሰው ስለ ስሜት ለመረዳት ሶስቱን የአንጎላችንን ክፍል መረዳት አስፈላጊ ነው። ሶስቱ የአንጎላችን ክፍል ከጀርባ ያለው ብሬን ስቲም ይባላል። ስ አንገታችን አካባቢ አለ። ከዛ መሃል ደግሞ ሊምቢክ የሚባል ክፍል አለ። ከላይ ደግሞ ኒኦኮርቴክስ የሚባል ሶስት ክፍሎች አሉ። ሰው ከጀርባ ያለውን ስታዩ ብሬን ስቲም የሚባለው የአይምሯችን ክፍል በተለይ ለመንቀሳቀስ፣ ለመተንፈስ የምንጠቀመው አይምራችን ክፍል ነው። ይህ ከጀርባ አጥንታችን ጋር የተገናኘ ስለሆነ ከእንቅስቃሴ ጋር የሚገናኙ ስራዎችን ይዛ የልብ ትርታችንን፣ እንደዚህ አይነት ነገሮችን የሚቆጣጠር የአይምራችን ክፍል ነው። አሁን መጽሐፉ በዋናነት ትኩረት አድርጎ የሚያወራው ስለዚህኛው አለም ስለ ሁለቱ ክፍሎች ነው፣ ኒዮኮርቴክስ ስለሚባለው እና ሊምቢክ ስለሚባለው የአይምሯችን ክፍል መጽሐፉን ብሎ ይገልጸዋል። ብሎ ኒዮኮርቴክስን ራሽናል ማይንድ ይሏል፣ ወይ ደግሞ አመዛዛኙ ክፍል። ይሄ የአይምሯችን ክፍል ጥሩ ከመጥፎ ይለያል። ሲደብራችሁ፣ የሆነ ስሜት የሆነ ነገር ስታስቡ፣ አይምሯችሁ ውስጥ ያለውን ሀሳብ የሚያመዛዝነው እሱ ነው። አመዛዛኝ ነው፣ ስታስቡ የምትጠቀሙት እሱ ነው። ሁለተኛ ክፍል ደግሞ ሊምቢክ የሚባል ወይ ደግሞ ስሜትን የሚቆጣጠር የአይምሯችን ክፍል አለ። ስለዚያ ስለ ኢሞሽናል ኢንቴለጀንስ ስናወራ እያወራን ያለው ስለዚችኛው ስለ ሊምቢክ ስለምትባለው ክፍል። ብዙ ጊዜ እንግዲህ እስካሁን ድረስ ዳሰሳ ያደርኳቸው መጽፎች ስታዩ ይሄ ስሜት የሚባለውን ነገር ለመቆጣጠር ብለን ነበር፣ ትዝ ካላችሁ ስሜት የሚባለውን ነገር ለመቆጣጠር የስሜት ምንጭ የሆነችው ኒኦኮርቴክስ መቆጣጠር አለብን፣ ወይ ደግሞ የምናስበው ነገር መቆጣጠር አለብን ብያውርቻ ነበር። ሌላ መጽፎችም እንደዛ አንስተን ነበር። ምክንያቱም ሁሉ ነገር ሲጀምር የሚጀምረው ከሀሳብ፣ ሀሳባችንም መግራት ከቻልን ሀሳብ ወደ ስሜት ይቀየራል ስሜት ደግሞ ወደ ተግባር ይቀየራል ብዬ አውርቻችሁ ነበር። ትዝ ይላችኋል። ተግባር ደግሞ ወደ ልማድ ይቀየራል፣ ልማድ ወደ ማንነት ይቀየራል ብዬ አውርቻችሁ ነበር። ግን ይህን ሀሳብ እንዳለ ሆኖ ጸሐፊው አንድ ትንሽ ወጣ ያለ ሀሳብ ደግሞ ሲጨምር ታያላችሁ። ምን ይላል? እንደዚህ አይነት ጊዜ ያጋጥሟችሁ ያውቃል እናንተ? ሁላችንም ያጋጥመናል ብዬ አስባል አንዳንድ ጊዜ የሆነ ነገር በጣም ስሜታዊ ሆናችሁ ተወስኑና በዛ ሰዓት ሎጂካል ወይ ደግሞ ራሽናል ሆናችሁ ወይ አመዛዝናችሁ የወሰናችሁ ይመስላችኋል ግን ካለፋችሁ በኋላ ስሜታዊ እንደሆናችሁ አስባችሁ እንዲህ ባላረግኩ ብላችሁ ተስታችሁ የምታውቋቸው ውሳኔዎች አሉ በዛ ሰዓት ስሜታዊ ሆናችሁ እንዲማ እንዲ እንዲህ በቃ ምን ይመጣል ያበጥ ይፈንዳ ብላችሁ የሆነ ነገር ወስናችሁ ከዛ ስታስቡት በኋላ ስታመዛዝኑ ደግሞ ባላደርገው ብላችሁ ምታስባችሁ ከሆነ አላውቅም ጸሐፊው ምን ይላል እንደዚህ እንድታደርጉ እንደዚህ እንደዚህ አይነት ከባድ የሆኑ ስሜታዊ ውሳኔዎች እንድትወስኑ የሚያደርጋቸው እዚህ ሊምቢክ ውስጥ አሜግዳላ የምትባል ክፍል እንዳለች ይናገራል አሜግዳላ ማለት ብታወት ብይ ነው የምታክለው ምናልባት ስዕሉ ላይ እያያችሁት ነው ብዬ አስባለሁ። ብይ የምታክል ክፍል ድንገት አንድ ነገር ስታዩ ያ ሀሳብ አንዳንድ ጊዜ ምን ይሆናል ቀጥታ ወደ ኒዮኮርቴክስ ሄዶ ያ ነገር ተብላልቶ ከዛ ስሜት ጋር ሄዶ ወደ ተግባርም ይሁን ወደ ንግግርም ከመቀየሩ በፊት አንዳንድ ድንገት ያቺ ሀሳብ ዘላ ያቺ እይታ ዘላ ድንገት ወደዚህኛው ክፍል ትገባለች። ኢሞሽናል ሪያክት እንድታረጉ ያደርጋችሁ። ይሄ ስሜት ኒዮኮርቴክስ ነው በርበል ማድረጋል፣ ወይ ደግሞ ስሜታዊ ማይንድ፣ ኢሞሽናል ማይንድ ራሽናል የሆነውን ማይንድ ወይ ደግሞ የሚያመዛዝነውን አይምሮ ይሸፍኗል። ይህንን ሀሳብ ጸሐፊ ኢሞሽናል ሃይጃኪንግ ይሏል። ስሜት ማመዛዘን የሚችለውን የአእምሮ ክፍል ሲወስድ እና እውነት ነው ከሀሳብ ይጀምራል። ስሜት ግን ደግሞ አንዳንድ ጊዜ ከሀሳብ አይጀምሩ ድንገተኛ የሆነ ውሳኔዎች እንድትወስኑ የሚያረጋችሁ ስሜታ የሚያደርጋችሁ ክፍል አለ። እነዚህ ነገሮች አይታችሁ ከሆነ አንዳንድ ጊዜ ስንት ዓመት የገነባችሁትን ነገር ኦቨርናይት ስታፈርሱ ታያላችሁ። አንዳንድ ሰው እኔ በግል ያውቃለሁ ስንት ዓመት ለፍቶ የሰራውን ነገር ስለተናደደ ብቻ ኩራትም አለች እንዴት እንዲናገረኛል ብሎ ክፍያ ላይ ደርሷ እንዳንድ ሰው ተጣልቶ ምንም ነገር ሳያገኝ ይወጣ ሰዋል የሰራውን ነገር አፍሶ ሰው ማለት ነው። እንደዚ አይነት ሰዎች አሉ። ሰው እንደዚ አይነት ነገሮች ህይወታችንን ሩዊን እንዳያደረጉት ወይም ህይወታችንን እንዳያበላሹት አንድ ነገር ያስፈልገናል። ምን በሱ ላይ የምት ኢሞሽናል ኢንቴሊጀንስ። እሺ ኢሞሽናል ኢንቴሊጀንስ ምን ማለት ነው? ክፍል ሁለት መጣው ዋርዝ ኢሞሽናል ኢንቴሊጀንስ ጸሐፊው ኢሞሽናል ኢንቴሊጀንስ ማለት ምን ማለት ነው ካላችሁ በእንደዚህ አይነት ሀሳብ ይገልጸዋል። ኢሞሽናል ኢንቴሊጀንስ ማለት አንድ ሰው? የራሱንና የሰውን እነዚህን ሀሳቦች በደንብ ያዟቸው። በአማርኛ ስተርጓቸው በደንብ ተጠንቅቄ ለመተርጎም ሞክሪያ ነው። ኢሞሽን ኢንቴለጀንስ ማለት አንድ ሰው የራሱንና የሰውን ስሜት አንደኛ ት የመረዳት ሁለተኛ የመቆጣጠር ሶስተኛ የመጠቀም አቅሙ ነው ይላል። ኢሞሽን ኢንቴለጀንስ ማለት አንድ ሰው የራሱን የራሱን ብቻ አይደለም የሰውን ስሜት መረዳት ከመረዳት ይጀምራል። ሁለተኛ መቆጣጠር፣ ማኔጅ ማድረግ። ሶስተኛ ማኔጅ ማድረግ ብቻ አይደለም ያንን ማኔጅ ያደረገውን ስሜት ለራሱ ለአድቫንቴጅ መጠቀም ማለት ነው። ማለት ነው። አንድ ሰው አንድ ጓደኛ ሲናደድ ካየው ኦኬ ጓደኛ ተናዷል ብሎ ሪኮግናይዝ ማድረግ አንደኛው ኢሞሽናል ኢንቴሊጀንስ ነው። እሺ ሲናደድ እንዴት ነው ላረጋጋው የሚችለው ወይ ደግሞ ሲናደድ እንዴት ነው ይህን እንዴት ወደምፈልገው ነገር መቀየር የሚችለው የሚለውን ነገር ማሰብ። ከዛስ አንዳንድ ሰው ሲናደድ ጥሩ ጸሐፊ ይሆናል። አንዳንድ ሰው ሲናደድ ጥሩ ታደፋጣ ግጥም ይስፋል። የልዴቱም ግጥም እንደውም አይገርምህም አይገርምሽም እያለ ጥሩ ግጥም ይስፋል። ያንን ስሜት ለራስ አድቫንቴጅ ወይ ደግሞ ለመልካም ነገር መጠቀም የሚባለው ነገር ኢሞሽናል ኢንቴሊጀንስ ነው። ሶ ኢሞሽናል ኢንቴሊጀንስ እነዚህን አምስት ኮምፖነንቶች አሉት ይላል። ወይ እነዚህን አምስት ነገሮች ያጠቃልል። የመጀመሪያው ኢሞሽናል ኢንቴሊጀንስ የሚያጠቃልለው ነገር ሰልፍ አዌርነስ ነው፣ ወይ ደግሞ ራስን ወይ ደግሞ ሰውንም ልትሉት ትችላላችሁ። ግን ሲጀምር ከራስ ነው የሚጀምሩት። ራስን ማወቅ። ራስን ማወቅ ማለት ከኢሞሽናል ኢንቴሊጀንስ ዋይ ምን ስትሆኑ ነው የምትናደዱት? ምንድን ነው የሚያናዳችሁ? ያንን ማወቅ የኢሞሽናል ኢንቴሊጀንስ የመጀመሪያው ክፍል። ምን ስትሆኑ በጣም ደስተኛ ምትሆ አሁን እዴት ብቻ ከልክ ያለፈን ደስታ አደጋሉ ምን ስትሆኑ ከልክ ያለፈን እዴት ውስጥ የምትገቡት ምን ስትሆኑ ነው የሆነ ሰዓት በጣም ሪላክስድ ሆናችሁ የምትፈልጉትን ነገር የምትናገሩበት ስሜት ውስጥ የምትገቡት ያንን ወቁ። ያ ሰልፍ አዌርነስ የመጀመሪያው ነው። ሁለተኛው ደግሞ ምን ስሜት ውስጥ እንዴት ታስባላችሁ የሚለውን ነገር ለመረዳት ሞክሩ ይል። ስትናደድ አይምራችሁ እንዴት ነው የሚሰሩት? አንዳንድ ሰው ተናድድም አልተናድድም ተረጋግቶ ሲሰራ ታያላችሁ። ተናድድም አልተናድድም ተረጋግቶ መኪና ሲነዳ ታያላችሁ። አንዳንድ ሰው ግን ሲናደድ ሁሉም ነገር እንዴት ነው ጥም ሲል ታያላችሁ። ሶሻል ሚዲያ ላይ የሆነ ፖስት እያየሁ ነበር። እኔ ስናደድ አላሉ የራሴን ኮንፊደንስ ፈረዋለሁ ሲናደድ በቃ ምንም ይምጣ ሲታያላችሁ። ምን አይነት ስሜት ውስጥ ምን አይነት ነገር ታስባላችሁ? አንዳንድ ሰው ደግሞ ደስ ሲል የመጣለትን ይናገራል። ከሰው ጋር የሚያቃይም አይነት ነገር ሲናገር ታያላችሁ። ምን አይነት ስሜት ውስጥ ምን አይነት ሀሳብ ታስባላችሁ? ያንን ለመረዳት ሞክሩ። ሌላኛው እዚያ ሰብሰብ የሚጨምረው እሴቶቻችሁ ምንድን ናቸው ነው። የማትደራደሩባቸው ነገሮች ሰው ከመሬት ተነስቶ ቦግ የሚለው ማይደራደርበት ነገር ሲመጣ፣ ለአንዳንድ ሰው ሃይማኖቱ፣ ሃይማኖቱን ከነካችሁበት ከመሬት ተነስቶ ቦግ ይላል። ለአንዳንድ ሰው ጓደኛው ነው። ለአንዳንድ ሰው ቤተሰቡን፣ ለአንዳንድ ሰው እናቱን፣ ለአንዳንድ ሰው አባቱን። እሴቶቻችሁን አውቁ። ለምንድን ነው ከዛ በኋላ እነዚህ ነገሮች ሲመጡ በምን አይነት መንገድ ማኔጅ ማድረግ ይችላል ወደሚሉ ሀሳብ ትገባላች። የመጀመሪያው ሰልፍ አዌርነስ የሚባል ሀሳብ ሁለተኛው ደግሞ ሰልፍ ሬጉሌሽን ይሏል። ሰልፍ ሬጉሌሽን ደግሞ እነዚህ ስሜቶች መጡሽ፣ እነዚህ ስሜቶች እንዴት መቆጣጠር ይችላሉ። አሁን ማፈንና መቆጣጠር በጣም የተለያዩ ነገሮች ናቸው። ይሄ ስሜት መጣ፣ ስሜቱን ስታፍኑት በጣም ከባድ ነገሮች ነው የምትገቡት። አንድ ቀን ይፈነዳል። ሲፈነዳ ብዙ ነገር ያበላሻል። ሰው ማፈን ሳይሆን ስሜቱ መጥቷል፣ እንዴት ይሄን ስሜት ልቆጣጠረው ይችላል። አይምሯችሁ ከልክ ያለፈን ዴት ውስጥ ከገባ ተረጋጎች፣ አይምሮ ውስጥ እየመጣ ያለ ለምንድን ነው የተናደደው? ቁጭ በሉ። አንዳንድ ሰው ሲጽፍ ራሱን እንደሚያረጋጋት ያላችሁ። እሺ ተናድጃለሁ። እሺ ስትናደዱ ትጽፋላችሁ። ስትናደዱ መረጋጋት ይቻላል፣ ሙዚቃ መስማት ይቻላል። ለአንዳንድ ሰው ጸሎት ሊሆን ይችላል። ለእናንተ ምንድን ነው? ይህ ስሜት እንዴት ነው መቆጣጠር፣ እንዴት ነው ማኔጅ ማድረግ ያለባችሁ? እንደ ዝናብ ይሁት። የዝናብ ውሃ በደንብ ማኔጅ ከተደረገ ለመስኖ ልትጠቀሙት ትችላላችሁ። በስርዓት ከያዛችሁት ወንዝ ይሞላላችኋል፣ ብዙ ነገር ልታጠጡበት ትችላላችሁ። በግድብ ካያችሁት ተርባይን ይመታላችኋል፣ ኃይል ያመነጫል። ካልተቆጣጠራችሁት ግን ይሄ ወንዝ የኖራችሁበትን ቤት ሊያፈርስባችሁ ይችላል። እና ስሜቶቻችሁ ወቋቸው ማኔጅ አድርጓችሁ መቆጣጠር ማለት እሱ ቀዳዳ እየሰራችሁ ለተክሎቻችሁ ማምጣት እንደማለት፣ ስሜቶቻችሁን ሬጉሌት ማድረግ ከዛ በኋላ ሶስተኛ የሚመጡ ሀሳብ ሞቲቬሽን የሚለው ሀሳብ እሺ ስሜቴ እንደዚህ ሆኗል። በዚህ ስሜት ውስጥ ምን ሳደርግ ጥሩ ነገር እሰራለሁ? አሁን እራሳችሁ ሞቲቬት ወደ ማድረግ ወደሚለው ሀሳብ ነበር ጻፍ ይሁን ምን ይላል። አብዛኛው ሞቲቬሽን ማለት በነገራችሁ ላይ ከዚህ በፊት አውርቼዋለሁ ብዬ አስባለሁ። አሁን ብዙ ጊዜ ሞቲቬሽናል ስፒከር ምናምን የሚለው ሀሳብ የሆኑ ሰዎች ላይ ምሮአችሁ ላይ እንዲመጣ አድርጓል። አክቹዋሊ ግን ሞቲቬሽናል ስፒከር ሞቲቬሽን ማለት አንድ ነገር ለማድረግ ያላችሁ ምክንያት ማለት ነው። ለምሳሌ አንድ ሰው ተነስታችሁ በጥፊ ስትመጡ የሆነ ነገር ሞቲቬት አድርጓችሁ የሆነ ነገር ምክንያት ሆኗችሁ ሞቲቫችሁ ምንድነው ሲባል ሰምታችሁ ለምንድነው ሞቲቭ ምንድነው? በጥፋ የመጣበት ሞቲቬሽን ማለት አንድ ነገር ለማድረግ ምክንያት ማለት ስለዚህ ጻፊ ምን ይላል? ምን ሳደርግ በዚህ ስሜት ውስጥ ምን ሳደርግ ጥሩ እሰራለሁ። አንዳንድ ሰው ሲደብረው ጥሩ ግጥም ይጽፋል፣ ጥሩ ሙዚቃ ያወጣል። እሺ የእናንተ ሞቲቬሽን ምንድን ነው? ብዙ ጊዜ ሞቲቬሽናችንን ከውጭ እንወስዳለን፣ ከሰው እንወስዳለን፣ ከገንዘብ እንወስዳለን፣ ከምግብ እንወስዳለን። ከዛ ተውትና ይሄን ስሜት ተጠቅሙት፣ እንደ ሞቲቬሽን ተጠቅሙ። ጥሩ ስሜት ውስጥ ስራችሁ በዛ ስሜት ውስጥ ምን ስታደርጉ ፕሮዳክቲቭ ትሆናላችሁ? ወይም ውጤታማ ነገር መስራት ትችላላችሁ ራሳችሁን በዛ መንገድ መቆጣጠር ስትጀምሩ ስሜቱን ለራሳቸው አድቫንቴጅ መጠቀም ትችላላችሁ። አራተኛ ኢምፐቲ ይመጣል። አሁን ከራሳቸው አለፈና ወደ ሰው ሄደ። ኢምፐቲ ደግሞ ማለት ሰውን እንደ ሰው እየሆኑ መረዳት ማለት። አንድ ሰው በሱ ጫማ ውስጥ ሆናችሁ መረዳት። ሰው ሲደብረ አና አንድ ሰው እንደ አይታችሁ ከሆነ ሰው የሰው ፊት አይቶ ስሜት የመለየት አቅም አለ። ሲደብራችሁ ያቃቸዋል። በተለይ ቅርብ ጓደኛቸው፣ የቅርብ ቤተሰብ ሲደብራችሁ ያቃቸው፣ ደስ ሲላችሁ ያቃቸዋል፣ ሲሰለቻችሁ ያቃቸዋል። ሰው ሰውን አይታችሁ ስሜቱን የመረዳት አቅም ኢምፐቲ ወደሚለው ሀሳብ ሄዳል። ምንም ነገር በነገራችን ላይ አውርታችሁ ማሳመን ከፈለጋችሁ ሰውን መረዳት የሚኮረኩረውን ክፍል ማወቅ ማለት እዛ ቦታ ለመድረስ ስሜቱን ማወቅ በጣም መሰረታዊ ነገር ነው። አምስተኛ ሶሻል ስኪል ወደሚለው ይመጣል። ሰውን ከተረዳችሁት ከዛ የሰውን ስሜት ማኔጅ አርጉ። ኮሚኒኬት አርጋችሁ ማኔጅ ማድረግ አንድ ነገር ነው። ሊደርሺፕ ቦታ ላይ ሊደርሺፕ እንደምታውቁት ከሰዎች ጋር ነው የምትሰሩት። ኢሞሽናል ኢንቴሊጀንስ ይፈልጋል። መሪ መሪናችሁ ከአንተ ስር ያለ ህዝብ ምን ስትለው ነው ሞቲቬትድ የሚሆነው? ምን ስትለው ነው የሚናደደው? ምን ስትለው ነው በጣም የተናደደው የምታረጋጋው? እንደ ሊደር ወደ ሶሻል ስኪል ወደሚባለው ነገር መምጣት ትላላችሁ። ኢሞሽናል ኢንቴሊጀንስ የሚባል ነገር እነዚህን ሁሉ ነገሮች ያቀፈል። እሺ ወደ ሶስተኛው ክፍል ልግባ። ይህንን ኢሞሽናል ኢንቴሊጀንስ የት የት መጠቀም እንችላለን? ምን ምን ቦታዎች ላይ በጣም መሰረታዊ ናቸው? ብዙ ሀሳቦች ይነሳል መጽሐፉ። አንደኛ ግን ልንገራቸው። የመጀመሪያው ዲሲዥን ሜኪንግ ውሳኔ ስታስተላልፉ ውሳኔ ሲታስተላልፉ ኢሞሽናል ኢንቴለጀንሱ የተጠቀመ ሰው ብዙ ነገር ሊያደርግ ይችላል። ለምሳሌ አንደኛው ገት ፊሊንግ ሲባል ሰምታች ታውቃላችሁ። ሆዴ ነገረኝ፣ ውስጤ ነገረኝ። ውስጤ ነገረኝ ሎጂካል አይደለም፣ ውስጤ ነገረኝ ኢሞሽናል ነው። አንድ ሰው እየተረጋጋ ሲመጣ የውስጥ ድምፁ ማድመጥ ይችላል። በተለይ ይሄ ሳይንቲፊክ የሆን ነገር ሳይንስ እንደምታውቁት ጥናት ላይ የተመሰረተ ነገር ነው። የውስጥ ስሜትን አያስፈልግም የሚል ሳይንስ አታዩ፣ የውስጥ ስሜት ያስፈልጋል የሚል ሳይንስ አታዩ። ምክንያቱም አንዳንዴ ጥሩ ሲሆን ይታያል፣ አንዳንዴ መጥፎ ሲሆን ይታያል። ስለዚህ ሳይንስ ብዙ እንትን አይልም። ሰውየው ራሱ ሳይንቲስት ነው በተለይ ሳይኮሎጂስት ነው። ሳይንቲፊክ የሆኑ ደግሞ ጆርናሎችን የሚጽፍ ሰው ነው፣ እና ሳይንቲፊክ በሆኑ ሴክተሮች ላይ የጋዜጠኞችን ስራ ሲሰራ ታያላችሁ። ሰው የውስጥ ስሜትን መቆጣጠር መረዳት እንደምትችሉ ታያላችሁ። ግን እሱ ብቻ አይደለም። ዲሲዥን ሜኪንግ የሚለው ሀሳብ እንዴት ነው? ብዙ ጊዜ ውሳኔዎችን ስትወስኑ ከመሬት ተነስታችሁ አይደለም የምትወስዱ፣ ከትላንትና ልምድ ከትላንትና ኤክስፒሪንስ ተነስታችሁ ነገ ስለ ነገ የምታወሩ ወይ ደግሞ ስለ ነገ የምትናገሩት ስሜት ያለ ሰው ብዙ ጊዜ አንድን ነገር በሀሳብ ሴፍ ስታደርጉትና በስሜት ሴፍ ስታደርጉት ተመሳሳይ አይደለም። ለምሳሌ እሳት ያቃጥላል። ሎጂካል ብቻ አይደለም አቃጥሏችሁ ካያችሁ ስሜት አለው። ስለዚህ ሰት እሳት ስታዩ ጥሩ ውሳኔ ጥሩ ዲሲዥን ሜክ ለማድረግ ከትላንትናው ነገር ወይ ደግሞ ከትላንትናው ኤክስፒሪየንሳችሁ ተነስታችሁ ትወስናላችሁ። ሌላኛው ይህን ስሜት ሪሌሽንሺፕ ላይ ሊጠቀሙ ትችላላችሁ። የተለያዩ ግንኙነት የቤተሰብ፣ ከጓደኛ ጋር የትዳር ግንኙነት ሊሆን ይችላል። በእንደዚህ አይነት ሞመንቶች ላይ የሰውን ስሜት መረዳት የራስንም ስሜት መረዳት በዛ መንገድ አክሽን መውሰድ በጣም አስፈላጊ እንደሆነ ታያላችሁ የአይምሮ ጤንነትን ለመጠበቅ ዲፕሬሽን ኬት ነው የሚመጣው? ካላችሁ ከልክ ያለፈ ጭንቀት፣ ከልክ ሲያልፍ ዲፕሬሽን ወደሚባለው ስቴጅ ይገባል። ሰው እዛ ስቴጅ ላይ ላለመግባት ተረጋጉ፣ አይምሯችሁ ውስጥ ያለውን ስሜት ስሙን አስተናግዱት። መቆጣጠር ወደሚባለው ሀሳብ መግባት እንደሚችል ጸፊ ይናገራል። ሱስ ኬት ነው የሚመጣው? ስሜትን ካለመቆጣጠር። እኔ ፀባይኛ ነኝ፣ እንደዚህ አይነት ሰዎች አጋጥሟቸው ከሆነ ጸባይኛ ናቸው፣ ሲናደዱ ግን አያምጠው እራሳቸውን መቆጣጠር የማይችሉበት ሁኔታው ውስጥ ሲገቡ ታያቸዋላችሁ። ይሄ የሚመጣው አይምሮን ካለመግራት ነው፣ ወይም ደግሞ የአይምሮን ጤንነት ካለመጠበቅ ነው። እንደዚህ አይነት ሁኔታ ውስጥ ላለመግባት ኖ ሃው ቱ ማኔጅ ዩር ኢሞሽን ኢሞሽናል ኢንቴለጀንስን አሳድጉ የመጨረሻ አራተኛ ማንሳት የምፈልገው ሀሳብ ጸሐፊው ስለ ልጆች ያወራል። ኢሞሽናል ኢንቴለጀንስ ከልጅነት ጀምሮ የሚያድግ ነገር ነው ልጆች በልጅነት ካሳደጋቸው ከሚያዩት ነገር ይጀምራል ከዛን ጊዜ የሚያዩት ነገር ኮፒ እያደረጉ ያ ነገር ማነታቸው እየሆነ ይዳል እና ጸሐፊው ምን ይላል ለአሳዳጊዎች የሚያወራው ሀሳብ አለ ልጆች ፊት ከልክ ያለፈ ስሜታዊ ነገር አታድርጉ በጣም ኤክሳይትድ ሆናችሁ ልክ ያለው ነገር አታድርጉ በጣም ተናዳጁ ልክ ያለው ነገር አታድርጉ ለምን ያ ነገር ኮፒ እየሆነ ያደርጋል ለትምህርት ቤት ደግሞ ይናገራል። ትምህርት ቤቶች እንደውም አንድ ደስ የምትል ቃላለች፣ ኤሲኤል ይላል። ስኩል ኤንድ ሶሻል ኢሞሽናል ለርኒንግ የሚል ሀሳብ ይወራል። ምንድን ነው እውነት ነው። ትምህርት ቤቶቻችን አካዳሚክ የሆነውን ነገር ነው የሚያስተምሩ፣ ግን ኢሞሽናል ኢንቴለጀንሳችን እንድናሳድግ ቢያስተምሩ መልካም ነው የሚል ሀሳብ ይወራል። እንደውም አንዳንድ ጊዜ ሰዎች አይ ኪው አያድግም ይላል። ኢሞሽናል ኢንቴለጀንስ ግን የሚያድግ ነገር ነው። ልጆችን አስተምሯቸው። ዲፕሬሽን ምንድን ነው? ጭንቀት ምንድን ነው? ተርሙን ዲፋይን አድርጉላቸውና ያ ነገር ሲመጣ እንዴት መቆጣጠር እንዳለባቸው ንገሯቸው። ለምን ምክንያቱም እውነተኛ ዓለም ላይ ያ ነገር ሲመጣ ራሳቸውን መግዛት ራሳቸውን መግራት የሚችሉበትን መንገድ መገንባት ይችላሉ፣ የሚል ሀሳብ ያወራል። እንግዲህ በዳንኤል ጎልማን የተጻፈውን ኢሞሽናል ኢንቴለጀንስ የሚለውን መጽሐፍ እኔ በዚህ መንገድ አይቼዋለሁ። በጣም አሪፍ መጽሐፍ ይመስለኛል። መጽሐፉ እንዴት አያችሁት? ስለ መጽሐፉ ያላችሁን አስተያየት ከስር በምታዩት የሶሻል ሚዲያ አማራጮች እየገባችሁ እንድትጽፉልኝ እጠይቃለሁ። ምን አይነትስ መጽሐፍ ዳሰሳ ላርግላችሁ እዛው እየገባችሁ እንድትጽፉልኝ እጠይቃችኋለሁ። አብራችሁኝ ስለነበራችሁ በድጋሚ አመሰግናለሁ። ከኔ ጋር ግን የነበረን ጊዜ ይህን ይመስላል። ቀጣይ ሳምንት እንዲሁ በተለየ መጽሐፍ እንገናኛለን። የቀጣይ ሳምንት ሰው ይበለን። መልካም ሳምንት